እና ትውልዱን ወደ መጥፎ የሚመሩ በአደንዛሽ ጫት የታወሩ ሴቶች ምን ሴቶች፣ እንደ ፍየሎች ናቸው እንጂ የሴቶች ፍየሎች። በጣም አሳፋሪ አስነዋሪ። ውጭ ሀገር ሁነው ውጭ ነው ያለው ይመስለኛል። እነዛ ጋር ሁነው ስራቸውን በአግባቡ ሰርተው ዲናቸውን ጠብቀው ወላጅ ካሏቸውም ወላጆቻቸውን መጦር ሲገባቸው እንዲህ ሲጃጃሉ ሲንዘላዘሉ ማየት በሴቶች ጫት በጣም አሳፋሪና አስነዋሪ ነው። ምክንያቱም በወንዶቹም አሳፋሪ ግን፣ በሴት ይብሳል። ሴት ማለት ወላሂ ለዓሊም ማህበረሰቡን ምታነፅ ከዚህ ከጀዝባ ገሪባ በሓራሙ ጫት ከመግማማት ከዚሁ ውርቃ፣ ንጽህናዋን ጥብቃ፣ ማሻ አላህ ሸሪዋን ጥብቃ ሒጃዋን መሐላሉን አግብታት ትውልድ የምትመሰረት ወይም የሚመሰሩት ሴቶች እንስቶች ናቸው የሚያስፈልጉ እንጂ እንዲህ ዱርየነት ምን ለማትረፍ ነው? እስኪ ይሄ በቃ ጭራሽ ነቅተናል ለማለት ነው? ዘቅጠናል ነው። የዘቀጡ እንጂ የነቁ አይደሉም እነዚህ። የዘቀጡ በጣም በጣም የመጨረሻ የተዋረዱ አሳዳጊ የበደላቸው ተርቢያ የራቁ ከዲን የራቁ ቀልባቸው የደረቁ አላሁም ስብሓን ወተዓላ ትንሽ አይፈሩትም። ይህንን ሲለቁ እስኪ ሰውስተው የሰው ቀድጄ ልልበሰው ብለዋል። ስለ ሰው የሰው ሓያ የላቸውም። እሺ ለአላሁ ስብሓን ወተዓላስ ትንሽ ክብር የላቸውም አይፈሩም። ትንሽ ይህን በጫት ጀግንነት ነው እን ጀዝባነት ነው እንጂ ለዛም፣ ሴት ሴት አሰዳቢዎች በጣም አሳፋሪ ነው፣ በጣም የሚያሳዝን ነው። እና ወላሂ አልዓዚም የረሱል ሰለላሁ ዓለይሂ ወሰለም ሙሓባ ደግሞ በዚህ አይመጣም። የረሱል ሙሓባ አይመጣም በጀዝባ። የረሱል ሙሓባ በሱስ የሚገለጽ አይደለም፣ እርካሽ የረሱል ሙሓባ ፀጉራችሁን ከምራችሁ፣ ይሄ ቡትቶ የፀጉር መያዣ አደንዘዣ በሱ የሚገለጽ አይደለም። የረሱል ሰለላሁ ዓለይሂ ወሰለም ሙሓባ ደረት ማሳየት፣ እጅ ማሳየት፣ መንቀልቀል አይደለም። ሶስታችሁ፣ አላህን ብትፈሩ እንደዚህ አትሰሩም ነበር። እፈሩ አድርሱላችሁ፣ እፈሩ ማፈር አለባችሁ። ግን ከተወበታችሁ፣ አላህ ቶበት ተቀባይ ነው። ካልተወበታችሁ ደግሞ እንዲህ አብዳችሁ፣ አሁን ሳታብዱም ራቁታችሁ የወጣችሁ ናቸው። ስታብዱ ደግሞ ሙሉ ለሙሉ እርቃናችሁ ትወጣላችሁ ማለት ነው። አሁን እናንተን የሚያገባ ባላለ፣ ምናልባት እንደናንተ ጫት አመንጃጊዎች ይሄ በሱስ የተጠናወታቸው ሊሆኑ ይችላሉ። ምክንያቱም ድስት ግጣሙን አያጣምና እነዛ ታገኝ ይችላለች። አላሁ ያል። ግን አሁን ለወንዶችም መክረው እንዲህ አይነት የሚዝረከረኩ ሴቶች ማሻ አላህ የምትሉ በኮሜንት አይቻለሁ። ላ እናንተ መመርመር አለበት። ዋይ አንድ ጊዜ ከናንተ ጋር ብቅም አንድ ጊዜ ከናንተ ጋር ሓራም ዝሙት ብሰራ ልም ያች ትሻለኛለች። መንቀልቀል ነው ምክንያቱም ዲን አይደለም መንዙማውም ወደ ሽርክ ነው እየተጣራ ያለ። በነቢ ሙሓባ አስመስሎ ሙሓባ ያልሆነ ነገር የጀዝባ ካልእርስ ደራሽ የለኝም ፈዋሽ የለኝም አብሽር ለም ነው በሙሐመድ። በጣም አሳፋሪ። አላህ በቀጥታ ከለመንከው ይቀበልህል ይልና፣ ግን በሙሐመድ ከሆነ ነው መሐመድ ካላልከው አይቀበለም ምል የዘቀጠና ሽርክ አስፋፊ የመልቀያም፣ አላህ ሱብሃነሁ ወተዓላ ሂሳባቸውን ይሰጣቸዋል፣ ካልተውበቱ የሽርክ አቀንቃኞች ማለት ነው። ስለዚህ በኮሜንት ናያ ማሻ አላህ የምትሉ ተመርመሩ፣ አላህን ፍሩ። በጣም ጭንቅላታቸው የሚሰራም አይደለም ምክንያቱም ጫት ለሚቀሙ ሴቶች ጫት ቃሚ ነው የሚደግፏቸው። እነዚ አባትሆን ግን አላህን ፍሩ የሚሉ የተወሰኑ አሉ። አላህን ፍሩ። ዲን አልኢስላም በዚህ አታርክሱት። ሴት ልጅ ክብሯን ትጠብቅ። ክብራችሁ ጠብቁ። ውጭ ሀገር ነን ብላችሁ እንትናት ብሉ። ስለዚህ ድንገት ሞት ቢመጣ በዚህ ቅጽበት ላይ በቆሻሻ ነገር ሞቱ ማለት ነው። እና እንድረስላቸው በአብዛኛው ውጭ ላይ ያሉ የማ የመዳም ቅመሞች ነው የሚባሉት ቅመሞች ነው። ዋይፋይ የተለቀቀላቸው እና ልቅ ሄዱ። በጣም አሁን ሴት ልጅ ክብሯን የምትጠብቅ የነበረችውን አሁን ቁልቁልጥላ በቃ ሴትን አሰዳቢ እርፍና ይመስላታል። ይሄ እርፍና ሳይሆን ይሄ ድንቁርና ነው፣ ኋላ ቀርነት ነው፣ ሓራም ነው። በሓራም ነገር መዝናናት ምንድነው? ሁለተኛ እኮ አይሙራቸው በዛም ፀሐይ አለ የሳዑዲ፣ በዛ ደግሞ የስራ መጨናነቅ አለ ምናምን ሲታዘዛቸው በዛ ምናምን ተስፋ የቆረጡ ይመስሉኛል። እነዚህ አሁን ደስተኞች ናችሁ፣ ደስተኞች ናቸው ብላችሁ ትገምታላችሁ። አይደሉም። ደስተኝነት በኢማን ነው የሚመጣ፣ በተቅዋ ነው፣ አላህን በመፍራት ነው፣ እሱን በመታዘዝ ነው። የኢማን ጥፍጥና የገባት ሴት የገባው ወንድ እንዲህ ኃይል ከሰከሰም በአደንዛዥ ጫት ስለዚ ስለዚህ አላህ ሱብሓነሁ ወተዓላ ይጠብቀን። ለሁሉም ነሽር አድርጉላቸው። ሌሎችም ማሻአላ ምናምን የምትሉ አላህን ፍሩ። የወንጀሉ ተካፋይ ነው የምትሆኑ። የውመን ቂያማ ትጠየቃላችሁ። ስለዚህ ለነዚህ ሴቶች አዩቲ ምናምን ይላሉ። ሰላሳ ስምንት ሺህ ፎሎወር እንዴት ሊያገኙ ይችላሉ ዝርቅርቅ በጣም መጥፎ ቤታቸው ገብቼ አይቼዋለሁ እኔ ፕሮፋይላቸው አካውንታቸው በጣም መጥፎ በጣም አሳፋሪ የሞላበት ነው እና አላህን ፍሩ አላህን ፍሩ በአላህ አታጋሩ በረሱል ስ ላ ለ ሰለም ስም ለሌሎች ክፍተት እየፈጠራችሁ መሀመድ ነቢ ነቢ እየተባለ ጫት መቃም ማሰደብ ነው ይሄ ፀረ እስልምና ናቸው እናንተ አንዲት ሙስሊም ሴት መሐመድ እየተባለ በመንዙማ በነብይ ሰለላሁ ዐለይሂ ወሰለም ሱስ ሱስ አራማጅ ናቸው። ረሱ ሰለላሁ ዐለይሂ ወሰለም ከሱስ ርቆ ነው ሶላት ዐለ ነብይ የሚወርደው እንጂ። ስለዚህ አላህን ሂዳያ ይስጣቸው። ሼር አድርጉልኝ። ፎሎው እንዳትረሱ። ፎሎው ዩቲዩብ ቻናሌም ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።